ከእንግዶቼ ከስማቸው እንጀምራለን። እስኪ አሁን መምህር ከስምኦት እንጀምር። ማን ነው ስምኦት? ከስለሳ ላይ ብርሃኑ እባላለሁ። ሦስት ዲያቆን ምስጋን ብርሃኑ አየለ እባላለሁ። በጣም ጥሩ። እንግዲህ ዋናው ጉዳያችን ዛሬ የምን ጓይበት ምንድን ነው መሰላችሁ? ይሄ ዳር ላይ ያለው ዲያቆን ምስጋን ብርሃኑ ከሰሜን ወሎ ዋግ ኅምራ ሰቆጣ ዞን አካባቢ የመጣ ወንድማችን ነው። ያ ደግሞ ጉዳዩ ምንድን ነው ሰሜኑ ወሎ ዋግ ኽምራ ሰቆጣ ጋዝ ጊብላ ወረዳ ዛሮታ ቅዱስ ሚካኤል ቤተክርስቲያን ይባል ቤተክርስቲያን አለ። ያ ቤተክርስቲያን በባለፈው ጦርነት፣ በፌደራልና በትግራይ መካከል በነበረ ጦርነት ተመቶ የፈረሰ ቤተክርስቲያን አለ። ያ ቤተክርስቲያን ዛሮታ ቅዱስ ሚካኤል ቤተክርስቲያን ይባላል። እንግዲህ በዛ ምክንያት ወደ አዲስ አበባ መጥተው አንዳንድ ጉዳዮችን ትብብር ለመጠየቅ ነው የመጡት። እስኪ እንደው በትንሹ አሁን ወደ አዲስ አበባ ከመጡት ትንሽ ሰነማብተዋልና እንደው የተገኘ ውጤት አለ ወይ እርዳታ ድጋፍ እንደው አለን አይዛችሁ የሚል ሰው አጋጥሟል እንዴት ነው እንግዲህ ያው ቅድም እርሶ እንዳሉት የመጣውት ከዋግምራ ዞን ጋዝጊብላ ግብላ ወረዳ 018 ቀበሌ ዛሮታ ሚካኤል ነው የመጣውት እንግዲህ የመጣውት እኔ ያው ቤተክርስቲያናችን በጦርነቱ ተጎድቶ እርሶ ነው ያለው አሁን እሱን ለመስራትና ለማቋቋም ሕብረተሰቡ ደፋ ቀና እያለ ይገኛለኝ። ነገር ግን በጉልበትና በሌላ ነገር ካልሆነ በስተቀር በገንዘብ ምንም የተጎዳ አካባቢ ስለሆነ መስራትና ማዋጣት ስላልቻለ ወደዚህ ወደ አዲስ አበባ ስመጣኔ አባታችን አቡነ በርናባስ የትብብር ደብዳቤ ጽፈውልን ከዚህ ያሉ የአዲስ አበባ ኮሚቴ ተቋቋመ አንዳንድ ነገር ቢረዳችሁና ቢያስተባበር ተብሎ ስላለ ያን ደብዳቤ እየመጥቻለሁ። አሁን በእያንዳንዱ ኮሚቴዎችን አግኝቼ አወያይቻቸዋለሁኝ። እነሱም እንግዲህ ይህን አይተው ተደናግጠው ሁሉም በርብርብ ላይ ነው ያሉት። አምስት አስር ብለን በአጭር ጊዜ እናስገባለን የሚል ተስፋ ሰጥተውኛል። ይህን ተስፋ ሰንቄ እኔም አሁን ለመሄድ ተዘጋጅቻለሁ። እንግዲህ ለኮሚቴዎቹ ትልቅ አደራ ትቸህጃለሁኝ። እናንተም በምትችሉት ልክ በምታውቁት ይህን ሚዲያ እንግዲህ ከዛ አሁንም ስናየው ነበር። አሁንም መጥቼ ለዚህ ሚዲያ ያቀረብኩት ችግራችን ተረድቶ አንዳንድ ነገሮች ቢያስተባበርልን ለማለት ነው እዚህ ድረስ የመጣሁት። በጣም ጥሩ። ግን አንድ ጥያቄ ያለኝ እዚህ ጋር እና ጦርነቱ ካለፈ ስንት ዓመት ሆኗል? ሁለት ዓመት ሆኖ ታል የዘገያችሁና ምክንያቱ ምንድን ነው? እንደዚህ የቆያችሁበት ምክንያት እንግዲህ ትክክል ነው። በዕለቱ ለማሳወቅ ሞክረና ላይ ነገር ግን ምንም አልተሳካልንምና ህዝቡም ለመስራት አቅም ስለሌለው እስካሁን ድረስ ተንጠልጥሎ ነው የነበረው። አሁን ግን ለመስራት ዝግጁ ሆኖ ህዝቡ ጀምሮታ ላይ ተጀምሮም መሰረቱ ተነስቶ ሁለት ሶስት ዙር ከዞረ በኋላ አቅም አንሶታ ላይ እስካሁን ያላሳወቅ ነው። እንዲህ አይነት ሚዲያዎችን ብዙም አልተከታተልንም። አካባቢውም ኔትወርክ የሌለበት እንወጣ ያለ አካባቢ ስለሆነ ገጠር ነው የዚህን ሚዲያ ብዙም አናቅም ነበረ። በጣም ጥሩ። አሁን ያው ከመጣችሁ በኋላ በጠቅላይ ቤተክህነትም ደብዳቤ ተዘጋጅቶ ወጥቷል። የፈቃድ ደብዳቤ ማለት ነው። በዛ ደብዳቤ ማንኛውም ኢትዮጵያዊ የሆነ የተዋሕዶ ልጅ የሆነ ሁሉ አቅም ያለው ሁሉ አስርም አምስትም አንድ ብርም አምሳ ብርም ሀያ ብርም ባገኘው ሁሉ እንዲያግዛችሁ የሚል ደብዳቤ የፈቃድ ደብዳቤ ይዛችኋል። ይሄም አንድ መልካም ነገር ነው። ምክንያቱም ሰውን ለማስቸገር ለመጠየቅም ደብዳቤ ወሳኝነት አለው። ፈቃደኝነት፣ ህጋዊ የሆነ ደብዳቤ ይዛችኋል እና በጣም ደስ ይላል። እና ምንድን ነው በባለፈው ቪዲዮ ሰርተናል አደለ? አዎ፣ በትክክል ሰርተናል። ከዛ ቪዲዮ በኋላ ደግሞ ያን ቪዲዮ የተመለከቱ እሳቸው አባታችን ለዛ ምስኪን ቦታ ለዛ ለተጎዳ ቤተክርስቲያን የሆነ ስጦታ አለኝና ዛሬ መተህ ውሰድ አሉኝ። ስመጣ ደግሞ ብቻዬን ሳይሆን ዋናው እሱን የቦታውን ተወካይ ገጠሩ ተነስቶ እዚህ ድረስ የመጣውን ወንድሜን ነው ወደዚህ ቤት እየመጣሁት። እንግዲህ እንግዲያ አባታችን ከዚህ ከጎን የሆነ ስጦታ አስቀምጠዋል። ስጦታውን እንደው ምንድን ነው እንየው እስኪ እስኪ ያውጡት እርስዎ አባቴ። እሺ በቃ አረፍ በል ቁጭ መጽሐፈ ቅዳሴ በግዕዝና በአማርኛ ጽድት ያለ። ቆይ ውስጡን ደግሞ እንየው። ቀለሙ አው ቀለሙ ቆንጆ የሆነው የፋፍራሙ ትልቅ ቀለም ያለው መጽሐፍ ያው ይታያል አይደለ? ይሄንን መጽሐፍ ነው እንግዲህ ዛሬ የሚያበረከቱት ስለዛ ምስኪን ቦታ ማለት ነው። በጣም ጥሩ በጣም ጥሩ። ምንድነው? መጽሐፈ ቅዳሴ እምር እንዴ ነው እጅግ በጣም እናመሰግናለን። በወቅቱ እንግዲህ ቅድም አልገለጽኩትም አልባሳትም ጭምር ሳይቀር መጽሐፍትም ብዙ ተቃጥሎ አለ፣ ብዙ ተበርብሮ አለ። ብዙ ብዙ ንብረቶች ከእስከ የማይባል ነገር ተዘርፎ ነበረ። ስለዚህ እኛ አሁን መጽሐፍ፣ አልባሳት፣ የተለያየ ማትሪያል ሳይሆን ልናሟላ እየተሯሯጥን ያለ ነው። መጀመሪያ ቤተክርስቲያኑ ይቋቋም ነበር ብለን አስበን የነበረው አሁን ደግሞ በወቅቱ ከወደሙት አንዱ ይሄ ነበረ። ስለዚህ ይህን አባታችን አስበው ይሄ ይቸግራቸዋል ብለው በመሰጠታችን እጅግ በጣም አመሰግናለሁ። ምስጋና ላቅ ያለ ነው። ትብይስል አመሰግናለን፣ አመሰግናለን፣ አመሰግናለን። ተመልከቱ፣ የት ሰዎች በጣም የሚገርም መጽሐፍ ነው። ጥድት ያለ መጽሐፍ መጽሐፈ ቅዳሴ፣ ቅዳሴ የሚቀደስበት መጽሐፍ ነው። እሳቸው እንግዲህ ባላቸው አቅም ከራሳቸው የሚሆን ከልጆቻቸው አስተባብረው ያው ይሄን ነገር አምጥተዋል ማለት ነው። በጣም ደስ ይላል። እንግዲህ ይሄን የምታዩ ቤተሰቦች ደግሞ እናንተስ እንደምን ይጠበቅባችኋል? ያን ቦታ ለማገዝ ያን የገጠር ህዝብ ለመርዳት አሁን ላይ ያ አካባቢ እየኖረና እየተደረደረ ያለው በምንድነው ከተባለ በመንግስት ጥሬ ነው ወይም ደግሞ በሴፍቲኔት ነው የኖረ ያለው እየተመረ ያለው ያ ህዝብ የማን ህዝብ ዋሃ ገምራ አካባቢ ያለው አብዛኛው ህዝብ እየኖረ ያለው በመንግስት እርዳታና በመንግስት ጥሬ ነው አይደል። ለቤት ለመገንባት መገባት ይቀርና ራሱ ኑሮ ለማሸነፍ እንኳን እጅግ ድካም ላይ ያለ ህዝብ ነውና አሁን ያህዝ ደግሞ ቤተክርስቲያን ሰርቶ አንጾ ለማስቀደሻ ለመጸለያ ያበቃል ማለት በጣም ከባድ ነው። ስለዚህ እኛ ግን እዚህ አዲስ አበባ ያለን ሰዎች በየትኛው ከተማ ያለን ሰዎች አቅም ያለን ሁሉ ኦረዲሁን አሁን ህጋዊ የሆነ አካውንት አውጥተዋል በንግድ ባንክና በምንድነው አቢሲኒያ ሁለት ባንክ ፈቃድ አውጥተው ተዘጋጅተዋል። እሱ ይለጠፍላችኋል። በኮሜንትም በድምጽም ያው ይነገራችኋል። ይሄን እያያችሁ እስኪ እናንተም እንደ የቻላችሁትን ሁሉ አሁን ሲሚንቶ ያስፈልጋቸዋል። ብረት ያስፈልጋል። ደግሞ ደስ የሚለው ነገር እዛ ገጠር አካባቢ ያለው ምንድን ነው ልዩነቱ የገጠር ብዙ እንትን አይፈልግም የሚፈልገው ምንድነው፣ ብረት፣ የሃናጺ ገንዘብ እና ቆርቆሮ ነገር ነው ለሲሚንቶ ማለት ነው። ሌላውን ግን አብዛኛው በጉልበት ነው የሚሰራው። የጉልበት ስራ በራሱ ወዙ ነው የሚሰራው። በተለይ ድንጋይ፣ አሸዋ ምናምን ባለ ነገር ራሱ ነው የሚሰራው በፈረቃ እየወጣ ማለት ነውና ይሄን ይሄን ህዝብ ራሱ ያሟላ። ግን ምንድነው? ብረት ስሚንቶ እና ቆርቆሮ በጣም ችግር አለ። ይሄን ነገር ባካችሁ እርዱን። አይደል አሁን የተባለ ያለው በዋናነት አሁን ምንድነው የሚያስፈልገው ነው በዋናነት ማለት ነው። በዋናነት አሁን የሚያስፈልገን ነው ቆርቆሮ ያስፈልገናል፣ ብረት ያስፈልገናል፣ ስሚንቶ ያስፈልገናል፣ ጣውላ ያስፈልገናል፣ የተለያየ ማቴሪያል ያስፈልገናል። ግን ከዛ ከመድረሱ በፊት ለባለሙያ የሚሆን ብር የለንም። አቅርቦቱ ድንጋዩን አሸዋውን እዛ ያለውን አካባቢ በህብረተሰቡ አቅርበናል። አሁን ግን ለግንበኛ የሚከፈል ብር አጠረና 25% ተሰርቷል፣ ተጀምሯል። በቃ አሁን ብር የሚከፈል ለባለሙያ ተቸግረናል። ስለዚህ ዋና አንገብጋቢ እሱ ነው። ማለት አንገብጋቢ አሁን አባታችን ምናልባት ከገዙት በኋላ ጥሩ ነው ብዬ ነው እንጂ ቅዱስ ሚካኤል አካውንት ቢገባ ቅድሚያ ለቤተክርስቲያኑ ማሰሪያ የሆነን ነበረ። ነገር ግን መጽሐፉም ስለሌለና ይጠቅመናል። ነገር ግን አሁን በጣም ተቸግረንበት ያለንበት ሁኔታ፣ ባለሙያዎቹ አሁን አቋርጠን ነው። ሁለተኛ ክፍያ በምንም የምንከፍልበት መንገድ የለንም። አካውንቱ ላይ አንድ ብር የለውም፣ ዜሮ ነው ያለው። እሺ፣ አሁን ደግሞ አካውንቱን እስኪ አካውንቱ የዛሮታ ቅዱስ ሚካኤል ነው የሚለው የኢትዮጵያ ንግድ ባንክ 1061 86 72879 አቢሲኒያ እደግምላችኋለሁ። ሰባት ስሙ ዛሮታ ቅዱስ ሚካኤል ነው የሚለው እንግዲህ በዚህ አካውንት የምችሉትን ሁሉ በቃ ከአስር ብር ጀምራችሁ፣ ከአምሳ ብር ጀምራችሁ፣ ከመቶ ብር ጀምራችሁ ያላችሁን ነገር ብታደርጉ፣ ብታስገቡላቸው፣ ብታግዟቸው በእርግጠኝነት የምታተርፉት ማንን ነው? እዛ ገጠር ላይ እየተራበ ያለውን ህዝብ ቢያንስ እንኳን ትንሽ ታሳርፉታላችሁና፣ ባካችሁን በእግዚአብሔር ስም ማለት ነው የምፈልገው። አሁን መጨረሻ የሚሆነው ምንድነው? የተሰወጨ ያው እንደምታውቁት ብዙ ጊዜ እኔ ጋር የመጣ እንግዳ በተለይ ካህን ከሆነ አገልጋይ ከሆነ ዜማ ይጠየቃል። አሁን ይሄንን አባት ዜማ ልጠይቃቸው ነው። አባዚ ፈቃደኛ ነው ተሰጋቸው። እንደው ብዙ መወደው አንድ ነገር አለ ዳሲ ውስጥና፣ እስኪ እሱን ላወጣና በጣም መወደው አረፍተ ነገር ሆነ ነው እ እንግዲህ የመጽሐፍ እዚህ ጋር አማርኛ እዚህ ጋር ግን እዚህ ያለው ነው እሱም ማለት ነው። እስኪ ባጭሩ ይሉልንና፣ እሺ በጣም መወደው አረፍተ ነገር ነው ይቺ።

አማርኛውረት በቅዳሴው ዜማ ማለት ነው። የጻርቃን ምርኩዝ ለተሰደዱት ተስፋቸው ለሚታወቁ ጸጥታቸው አንተነህ። በጣም ጥሩ። እጅግ አመሰግናለሁ። ቃለ ሕይወትን ያሰማልኝ መምህርዬ። እንግዲህ ቀሲስ ደሳለኝ ብርሃኑ ይህንን መጽሐፈ ቅዳሴ በግዝ እና በአማርኛ ከነምልክቱ የሚለውን መጽሐፍ ለዛሮታ ቅዱስ ሚካኤል ቤተክርስቲያን አበርክተዋል። አባቴ ክብር ይስጥልን፣ እናመሰግናለን። ደስ ብሎኛል፣ ምክንያቱም ያገጠር አሁን ይህን ግዛ ብትለው አይችልም። የገጠር ህብ ስለሆኑ ምንም አቅም የለም። ይህም እራሱ አንድ ሌላ ወጭ ነውእና ስለዚህ በዚህ ጉዳይ ላይ እንግዲህ ሁላችሁ ተረባረው። ቤተሰቦች ይህን እንግዲህ የምትመለከቱ ሁላችሁም በቅዱስ ሚካኤል ስም እንጠይቃችሁ፣ ያን ህዝብ ታደጉት። ያን አካባቢ ምስኪን ህዝብ ነው ቢያንስ በዚህ አጋጣሚ እንኳን እርዷቸው አግዟቸው ለማለት እንፈልጋለን። ቤተሰቦቻችን፣ ለነበረን ጊዜ ሁሉ ከልብ እያመሰገንን መስቀል ይባርኩንና እንጨርስ። እሺ። በረከተ ስትፋ ነው ስለሆነ ገብረ ስላሴ እግዚአብሔር ይፍታ። እግዚአብሔር ይባርክ።